የረቡዕ የመስቀል አጥር ጸሎት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። መስቀል ከሁሉ ነገር በላይ ነው። መስቀል አጥርና ግንብ ነው። መስቀል ጠላትን ያሸንፋል። መስቀል የቤተ ክርስቲያን አምድና መሰረት ነው። መስቀል ለቤተ ክርስቲያን ብርሃን ነው። መስቀል ለቤተ ክርስቲያን በቀኟና በግራዋ ነው። መስቀል ለቤተ ክርስቲያን በፊቷና በኋላዋ ነው። መስቀል ለቤተ ክርስቲያን አጥር ቅጥር ነው። መስቀል ለቤተ ክርስቲያን ጋሻዋ፣ ጦርዋ ነው። መስቀል ለቤተ ክርስቲያን ሞገስ ነው። መስቀል ለነቢያት ትንቢት፣ ለሐዋርያ ስብከት ነው። መስቀል ለሰማዕታት አክሊል፣ ለድሃ መጠጊያ፣ የተቸገሩትን የሚረዳቸው ነው። መስቀል ለደከሙት ኃይላቸው፣ ጽናቸው ነው። መስቀል ለዲዳዎች መናገሪያ ነው። መስቀል ለደንቆሮዎች መስሚያቸው ነው። መስቀል የቅዱሳን መታመኛ ነው። መስቀል ለውራን ብርሃን ነው። መስቀል ለወንዶችና ለሴቶች ምዕመናን መስገጃቸው ነው። መስቀል በላይ በሰማይ በታች በምድር አለ። መስቀል የሕይወትና የድኅነት ዕፅ ነው። መስቀል አጋንንትን ያባረራቸዋል። መስቀል የባህር ጸጥታ የመርከቦች ወደብ ነው። መስቀል አረማውያንን የሚመልሳቸው ነው። መስቀል ለተራቡት እንጀራ፣ ለተጠሙት ምንጭ፣ ለተራቆቱት ልብስ ነው። መስቀል ለነገስታት ክብርና ደስታ ነው። መስቀል ለበደሉት ንስሐ፣ የኃጢአት ስርየት ነው። መስቀል ለአይሁድ ስደት፣ ለክርስቲያን ክብር ነው። መስቀል እናትና አባቱ ለሞቱበት አባት ነው። ጭንቅ የሆነ ነገር ሁሉ የሚቀልበት የሚጠፋበት ነው። መስቀል የተቸገሩትን ይረዳል። መስቀል ሰባት ቀንድ ያለውን ሰይጣን የመታ በትር ነው። እንዲሁም በንጽህና በሕፃናትና በኃይል ጠላቶችን እንደ ትቢያ በትናቸው። በዚህ የመስቀል ኃይል ነን ባርያህን በቤተሰቦች በከብቶች በንብረቴና በገንዘቤ ክፉዎች አራዊት መሰሪያን የሆኑ ሰዎች ወደ እኔ እንዳይቀርቡ በመስቀል አጥር አወግዝ አውግዣለሁ። ዘግቻለሁ። እኔም ባሪያን ነፍሴንና ስጋዬን በአብና በወልድ በመንፈስ ቅዱስ ስም ሀይተም ተማጽኛለሁ አማጽኛለሁ በአብ በወልድ በመንፈስ ቅዱስ ስም ሦስቱ ስሞች አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም ቅዱስ እስከ ዛሬ ጀምሮ እስከ ዘላለሙ ድረስ ክብርና ምስጋና ይግባውና እርሱን አምኜ የመስቀሉን ኃይል እሰብካለሁ እንዲህ እያል ቅድመ ዓለም የፈጠረ ዛሬም ያለ ወደፊትም የሚኖር አምላክ እርሱ በመስቀል ተሰቀለ እያልኩ እሰብካለሁ። መስቀል እምነቴ ነው። መስቀል ሕይወቴ ነው። መስቀል መድኃኒቴ ነው። ሀሌሉያ መስቀል ብርሃን ነው። መስቀል ረዳቴ ነው። መስቀል ተስፋዬ ነው። ሀሌሉያ መስቀል ሀብቴ ምኞቴን የሚሰጠኝ ነው። ሀሌሉያ በነዚህ በተቸነከርክባቸው ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ ስሞች ተማጽኛለሁ። ሕይወት በሚሆን ስም ሜሎስ በተባለው ፊት እኔ ባርያ ተማጽኛለሁ። መስቀል ለተቸገሩት ብልጽግና ነው። መስቀል ተስፋ ለቆረጡት ተስፋ ነው። መስቀል ላዘኑት ደስታቸው ነው። ሀሌሉያ አንተን ታምኛለሁ። አቤቱ ይቅርበለኝ። እንደ አይን ብሌን በክንፈ ረድኤት ጠብቀኝ በረድኤት ጥራ ስልሸፍነኝ መስቀል የወደድኩት የተጠቀምኩበት ነው። ንግግርህ እንደ ገነት ፍሬ ለጉረሮዬ ጣፋጭ ነው። በእግዚአብሔር የምጓዝበት ነው። የት በስራ ጊዜ እግዚአብሔር ክብሬ ነው። ይህ አጽረ መስቀል ቅዱሳን በበረሃ አጋንንትን የሚያስሩበት ነው። ሃሌሉያ ዋው ምህረትህ በእኔ ላይ ይምጣ። ሀሌሉያ ዛይ ምህረትን ከሰማይ ተስፋ አድርጋለሁ። ታው አቤቱ ልመናዬ ወደ አንተ ትቅረብ፣ እንደ ምህረትህ እኔን ባርያን የሚያድነኝ ይሁንልኝ። ሀሌሉያ ሙታንን የሚያስነሳቸው መስቀል ነው። መስቀል የክርስቲያኖች መመኪያ ነው። ሃሌሉያ ቤት ሽምግልናዬን ከኃጢአት ሞት አድነው። ሀሌሉያ ጋሜል በመስቀል ደስታን ስጠኝ። ሀሌሉያ ዳሌት ነፍሲያንተን ተስፋ በማድረግ ተጠጋች። ሀሌሉያ መስቀል የአንካሳን ምርጉዛቸው ነው። መስቀል ለሳቱት የሚመራቸው ነው። መስቀል የተማረኩትን የሚመልሳቸው ነው። አሌሉያ አቤቱ የሕግን የትእዛዝህን ጎዳና አስተምረኝ። አሌሉያ ጤት ለባሪያ እንደ ቸርነትህ አድርግለት። ሀሌሉያ ካፍ ነብሴን በአንተ ማዳን ውስጥ አለፈች። ሀሌሉያ መስቀል ለነቢያት ትንቢት፣ ለሐዋርያ ስብከት፣ ለሊቃውንት ሃይማኖት ነው። አሌሉያ አሌፍ በንጹሕ በንጹሐን አፍ የተሳለ ሰይፍ ነው። አሌሉያ አሌሉያ ይወድ በገብርኤል አፍ የተመሰገነ ይኸውም አማኑኤል ነው። አሌሉያ ኖን ህግ ለእግሬ መብራት ነው ለመንገድ የም ብርሃን ነው። የዮሐንስ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ነው በግህ ነው ያለው ነው። እንደዚሁም የእኔ የእኛን የንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ ማህበር መርከብ ማህበርተኞችን ኃጢአታችንን አስተስርይልን። አሌሉያ መስቀል የጻድቃን ደስታቸው ፍጹማንን የሚመራቸው የአንካሳን መሄጃቸው ነው። ሀሌሉያ ላሜድ ከሚዞር ከጸላኤ እጅ ኔን የእግዚአብሔርን አገልጋይ አድነኝ። ሀሌሉያ ሜም ቃል ይጣፍጠኛል ከዚህም ዓለም ይማርከኛል። ሀሌሉያ ሳምኬት መስቀል ረዳት ይሁነኝ። ሀሌሉያ ለመስቀል እሳላለሁ ለመስቀል እሳሳለው በርሱ ምጠለላለው አሌሉያ መስቀል ረዳት ይሁነኝ፣ አሌሉያ። መስቀል የጨለማን ኃይል የሚያሳድድ በመስቀል ኃይል ሰይጣን እንድል የነሳው እንደዚሁም ጠላቴንና ጠላቶችን እኔ ባሪያ ከቅዱስ በሆነው ቅዱስ በሆነው በመስቀል ኃይል ድል እንድነሳቸው አድርገኝ በአብ በወልድ በመንፈስ ቅዱስም። አይናቸው ብዙ ክንፋቸው ስድስት የሆኑ ሁሉም የመላእክት ሰራዊት የመስቀሉን ኃይል ያመሰግኑታል። ልዑላነ ኃይል ኪሩቬል የመስቀሉ ኃይል ያመሰግኑታል። በነበልባል የተሳሉ ሱራፌል የመስቀሉ ኃይል ያመሰግኑታል። ሚካኤልና ገብርኤል፣ ኡራኤልና ሩፋኤልና ሰላትያል ሊቃነ መላይክት የመስቀሉን ኃይል ያመሰግኑታል። በዘጠና ዘጠኙ ነገደ መላእክት የመስቀሉን ኃይል ያመሰግኑታል። ቁጥራቸው ብዙ የብዙ ብዙ የሆኑ መላእክት የመስቀሉን ኃይል ያመሰግኑታል። የሰማያት ኃይል ሁሉ የመስቀሉን ኃይል ያመሰግኑታል። ርቡአ ነገጽ የሆኑ የልዑል እግዚአብሔርን መንበር የተሸከሙ አራቱ እንስሳት የመስቀሉን ኃይል ያመሰግኑታል። የአካላዊ ቃል ሕማሙን የሚሰብኩ አራቱ ወንጌላውያን የመስቀሉን ኃይል ያመሰግኑታል። በወንበሮች ላይ የተቀመጡ ሃያ አራቱ ካህናተ ሰማይ የመስቀሉን ኃይል ያመሰግኑታል። መብረቅና ነጎድጓድ ለመስቀል ይታወቃል ይታወቃሉ። ጠልና ውርጭ መስቀልን ይፈሩታል። ደጋና ቆላ መስቀልን ያመልኩታል። በረዶና ጉምም ያመሰግኑታል። ነቢያትና ሐዋርያት የመስቀሉን ኃይል ያምኑታል። ጻድቃንና ሰማይታት የመስቀሉን ኃይል ያመሰግኑታል። ሽማግሌዎችና ሕፃናት የመስቀሉን ኃይል ያመሰግኑታል። ደናግል መነኮሳት ወንዶችና ሴቶች የመስቀሉን ኃይል ያመሰግኑታል። አሳን ባሬዎችና የምድረ በዳ እንስሳ የሰማይ አዕዋፍ መስቀልን ያመሰግኑታል። በምድር ያለ በተራራ ያለ በባሕር ያለ ሁሉ የመስቀሉን ኃይል ያመሰግኑታል። ነፍስ ያለውን የሌለውን ያለምንም ማቋረጥ በሁሉም ሰዓት የመስቀሉን ኃይል ያመሰግኑታል። በአብ በወልድ በመንፈስ ቅዱስ ስም አምናለሁ እታመናለሁ። በዚህ የመስቀል ኃይል በጧትና በማታ ነፍሴንና ስጋዬን የሚጣሏትን ጠላቶችን አሳድልኝ። በዚህ የመስቀል ኃይል አንደበታቸው ይታሰር፣ አይናቸው ይጨልም፣ ኃይላቸው ይድከም፣ እግሮቻቸው ይቆረጥ። ለእኛ ወዮልን ወዮልን እስከሚሉ ድረስ፣ ኤሎሄ፣ ኤልማ አማኑኤል በተባሉ ስሞች ምክራቸው ይበታተን። በዚህ የመስቀል ላይ ነፍሴንና ስጋዬን ገንዘቤንና ጥሪቴን በሩቅና በቅርብ ያለኝን ሁሉ በቤትና በውጭ ያለውን ሁሉ አማጽኛለሁ፣ በአብ በወልድ በመንፈስ ቅዱስ ስም። መስቀል በቤተ ክርስቲያን አምሳል መሰወሪያ ነው። መስቀል ማይጠንት ነው። መስቀል በአራቱ እንስሳ አምሳል ነው፣ ሰረገላዎችም እርሱ ነው። መስቀል የመላእክት ልብስ ክብራቸው ነው፣ ማማተቢያቸውም መስቀል ነው። እንደዚሁም በዚህ የመስቀል አምሳል እጄን አነሳለሁ። አቤቱ ጌታዬ ሆይ ኃይልህ መስቀልን አልብሰኝ ለእኔ ለባሪያ፣ መስቀል ለሰማያውያን ለምድራውያን የሕይወት እንጀራ ነው። መስቀል ለተላላ ለታላላቆችና ለታናናሾች የድህነት ጽዋ ነው። ከምንጭ የተገኘ ምንጭ ነው። ከሰማይ የወረድክ ሰማያዊ ሙሽራ ተድላ ደስታ የሆን ከሰማይ የወረድክ እኔን ከመስቀል ምንጭ ታጠግበኝ ዘንድ ጌታዬ ኢየሱስ ክርስቶስ ሆይና ለዘላለም አሜን። መስቀል በጨለማ ላይ የሚያበራ ብርሃን ነው። መስቀል ለሁሉም ዓለም ብርሃን ነው። መስቀል ለውራን ብርሃን ነው። በሰማይና በምድር በተራራና በኮረብታ በደረቅና በባህር የምትኖር የመስቀል ኃይል ወደ እኔና ነፍሴን ስጋዬን ከክፉ ነገር ሁሉ ጠብቅ። ደስ የሚያሰኝህ መልካሙን ነገር ሁሉ በእኔ ላይ አሳድርብኝ። ሁሉንም ነገር ከኔ አስወግድልኝ እኔን ባሪያህን ከልጅነት ጀምሮ እስከ ሽምግልና ድረስ አትጣለኝ፣ ለዘላለሙ አሜን። አቤቱ አምላካችን ወይ ጸሎታችንና ልመናችንን ተቀበልልን፣ ወደ አንተ የምናቀርበውን ጸሎት ስማን። የቅዱሳንን ጸሎት የተቀበልከ አምላካችን ጸሎታችን ተቀበለን። አምላካችን እግዚአብሔር ሆይ የተበተኑትን ሁሉ ሰብስብልን፣ የራቁትን አቅርብልን፣ የተሰደዱትን መልስልን፣ የተራቡትን አጽግብልን፣ የተጠሙትን አርካልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ስጥልን፣ ህሙማንን ፈውስልን፣ ሙታንን ማርልን። በአንተ ቸርነት፣ በመላይክ ተጠበቃ፣ በቅዱሳን ጸሎት በረከት ሀገራችንን ከክፉ ሁሉ ሰውርልን፣ ህዝቦቿን በፍቅር በአንድነት አስማምተሃ ኑርልን። ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን። በአጹረ መስቀልህ ጠብቀን፣ በህገ ወንጌልህ አጥና አጽናን፣ ፍሪሃ መለኮትን ተዘክሮ ሞትን በልቡናችን አጽናልን። ያንተን ቸርነት እያሰብን እንዲህ እያል እናመሰግንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል አድርገን። አቤት ወደ ፈተና ታግባን አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ይህቺ መንግስት፣ ያንተ ናትና ኃይል ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ ልውል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽ ፍሬም ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ዘንድ አስራ ሁለት ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም ማሃረነ ክርስቶስ በእንተ እግዝእትነ ማርያም ማሃረነ ክርስቶስ በእንተ እግዝእትነ ማርያም ማሃረነ ክርስቶስ በእንተ እግዝእትነ ማርያም ማሃረነ ክርስቶስ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማኅበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሠረተ ጊዜ ጀምሮ አስታዋሻጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመስራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት ገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ይሆን። ንቁ ሚዲያ ርቱዕ የቤተ ክርስቲያን ልሳን